በ2018 እንግዲህ ጠቅላይ ሚኒስትሩ ሲናገሩ ከተስፋ ብርሃን 2018 ዓመተ ምህረት ሲደርስ ከተስፋ ብርሃን ወደሚጨበጥ ብርሃን የምንሸጋገርበት አመት ይሆናል ብለው ነበር። ይሄን የተናገሩት ከሶት 3 አመት በፊት 2015 ዓመተ ምህረት ላይ ቆሞ ነው። በ2018 ዓመተ ምህረት ከተስፋ ብርሃን ወደሚጨበጥ ብርሃን እንሸጋገራለን ብቻ ሳይሆን ጠቅላይ ሚኒስትሩ ያሉት ይቺ ሀገር ተስፋ አላት ልታድግ ትችላለች የሚል ጭላንጭል ብርሃን የሚታይበት ዘመን ይሆናል ብለው ነበር። 2018 በኢትዮጵያ አቆጣጠር የዛሬ ሶስት አመት ማለት ነው። ከተስፋ ከተስፋ ብርሃን ወደሚጨበጥ ብርሃን ለምሳሌ ግሪን ሌጋሲ 32 ሳይሆን ሃምሳ ቢሊዮን በዓለም አንደኛው አፍሮስቴሽን ። ለምሳሌ ስንዴ ኤክስፖርት ብቻ ሳይሆን ከዛ ያለፈ አስተማማኝ የተረጋጋ ማርኬት ዶሮ፣ ቅድም እንዳነሳሁት ፍሩት የበዛበት ዕዳ በየተቋማትም በሀገር ደረጃም የቀነሰበት እቺ ሀገር ተስፋ አላት፣ ልታርግ ትችላለች የሚል ጭላንጭል ብርሃን የሚታይበት ጊዜ ይሆናል እቺን ሦስት አመት በከፍተኛ ትጋትና ዲሲፕሊን ከሰራን እናሳካለን። ሶስት ዓመት አለን። ሶስቱን በታማኝነት ከሰራችሁ የሚጨበጥ ጭላንጭል ብርሃን ማሳየት እንችላለን። ሁሉ ነገር ለምሳሌ ሕዳሴ ያልቃል፣ ኢነርጂ ይጨምራል፣ የሲሚንቶ ፋብሪካዎቻችን ያልቃሉ፣ ብዙ መንገዶቻችን ያልቃሉ፣ ለቱሪዝም የሰራናቸው ፕሮጀክቶች ያልቃሉ። በስንዴ በቡና በተለይ ቡናና ፍሩት ላይ ተክለን ገና ሃርቨስት ያልተደረገባቸው ቦታዎች ሃርቨስት ይደረጋል። ውጤት እናያለን። በዚህ ልክ የተናገረውን የሚተገብር ለቃሉ የሚታመን የሚሰራውን የሚያውቅ የሚሄድበትንና ያንን ለማሳካት የሚያከናውነውን የሚፈትነውን ፈተና ምን አይነት አስቸጋሪ ሁኔታ እንደሚገጥመው ያንን አስቸጋሪ ሁኔታ እንዴት አድርጎ እንደሚያልፈው ቀድሞ ተዘጋጅቶ የጨረሰ መሪ መሆኑን ጠቅላይ ሚኒስትር አብይ በዚህ ንግግሩና በዚህ ስኬቱ ብቻ ማረጋገጥ ይቻላል። የኒኩሌር ፕላንት ኢትዮጵያ ትጀምራለች ብሏል። የማዳበሪያ ፋብሪካ በአፍሪካ ትልቁን የማዳበሪያ ፋብሪካ ከዳንጎቴ ግሩፕ ጋር ተፈራርመን እንጀምራለን ብሏል። በዚህ ዓመት የተለያዩ ከአስር በላይ ግድቦች ከአባይ ጋር የሚስተካከሉ ታላላቅ ግድቦችን ኢትዮጵያ ትገነባለች በቀጣዮቹ አምስት ስድስት ዓመታት ብሏል። ኢትዮጵያ የህዳሴን ግድብ የሚተካከል ለሰላማዊ ዓላማ ብቻ የሚውል የኒውክሌር ፕላንት በቅርቡ ስራ ትጀምራለች። ኢትዮጵያ በአፍሪካ ግዙፍ የሆነውን የኢትዮጵያ አየር መንገድ ስራ በቅርቡ ትጀምራለች። በጥቂት ሳምንታት የመጀመሪያው የጋዝ ፋብሪካ ይመረቃል። በዚያው ቀን ከመጀመሪያው የጋዝ ፋብሪካ በሳይዙ በልኩ ከአስር ጊዜ በላይ ከፍ ያለው ሁለተኛው ጋዝ ይጀመራል። በዛው ዕለት ለዘመናት ስንመኝ የነበረው ነዳጅ የማውጣት ፍላጎታችንን ህልማችንን እውን የሚያደርገው ሪፋይነሪ ባንዶር ባነሰ ጊዜ ውስጥ ስራ ይጀምራል። በዚያው ሰሞን በቅርቡ የተፈራረምነው የማዳበሪያ ፋብሪካ ስራ ይጀምራል። በሚቀጥሉት አምስት ስድስት ዓመታት በትንሹ አንድ ነጥብ አምስት ሚሊየን ቤቶች ለኢትዮጵያውያን ይገነባሉ። እነዚህን ሁሉ ነገሮች እንደተተገበሩ እንመን እንደሚሳካ እና ልክ እንደተሰሩ አድርጌ ነው የምቆጥራቸው እኔ ብዬ የምናገረው የተናገረውን ተግባራዊ ያደረገበት ዘመን ስለሆነ ለቀጣይ ለሚናገራቸው ነገሮች ይህን ሰውዬ አለማመን ይቻላሉ። አብቹን አለማመን እንዴት እንደሚቻል የሚያስረዳይ ሰው ካለ ብሎ በተናገረው መሰረት ያልተሳካና ያላከናወነው፣ ያልጨረሰው፣ ያልፈጸመው ነገር ምንድን ነው? ይህን ሰውዬ ከዚህ በኋላ እንዲያደርጋለሁ ሲል አለማመን የሚቻለው እንዴት ነው? መጠራጠር የሚቻለውስ በምን ምክንያት ነው? ጠቅላይ ሚኒስትር ዶክተር አብይ እኔ አብቹ ብዬ ሲጠራው ነው ደስ የሚለኝ። አብቹ ከልጅነቱ ጀምሮ ከወታደር ቤት ጀምሮ ጠቅላይ ሚኒስትር እሆናለሁ ብሎ በወታደር ቤት ገና ከልጅነቱ ጀምሮ እናቱ ሞቲ እያለችው ንጉስ፣ እያለች ያሳደገችው ልጅ ነው። ከዚያ በኋላ ከወታደር ቤት ጀምሮ በተለያዩ የመንግስት ቢሮዎች፣ የሚኒስትር መስሪያ ቤቶች ገብቶ ያን ሁሉ ታሪክ ሲሰራ ጠቅላይ ሚኒስትር እሆናለሁ እያለ እየተናገረ ያለውን ቃሉን ማሳካት የቻለ መሪ ነው። ባለፉት ጊዜያቶች በጣም ከሰዓት ጋር እንድሮጥ እንድቸገር ካረጉኝ ነገሮች አንዱ ለጀስት ለእንትን እንዲሆናችሁ፣ በሰባት አመቴ እናቴ ሰባተኛው የኢትዮጵያ ንጉስ አንተ ነህ አለች። በሰባት አመቴ ኢህአዴግን አላቀ ምናምን አላቀ በቃ አእምሮ ይጋቀረ እኔ ንጉስ ነኝ። ሁልጊዜ ግዜ ኤሌመንታሪ ብትሄዱ ተማሪ ጠቅላላ የሚያቀኝ ንጉስ መሆኔን እና ማነበው ሮጦ ምናምን ምለው ንግሥና ይመጣል በሚል ሂሳብ ነው። ለምሳሌ አንዳንድ ሰዎች እዚህ ያሉ የሚያውቁኝ የዛሬ ሀያ ዓመት ምናምን የምንተዋወቃቸው ሰዎች ወታደር ቤት ውስጥ ፎቶ አልነሳም። ፎቶ አብሬ ከተነሳው ንጉስ ሆን አብረን ነበር ምን ታሳያለህ እያልኩ ማለት ነው። ጠይቋቸው አሉ። ባድመ ሳሞራ ጋ አብረን ነበር ንጉስ ሆን እንዴት ሆናለህ? እለው ነበር አለ አሁን በህይወት ማለት ነው የእውነት አዜርም አሉ ለመለስም እነግረዋለሁ፣ መሀላችን አንድ ሰው አለ እንጂ ብዬ እነግረዋለሁ። ምስጢር አልመሰለኝም። መጀመሪያ ባይዞች ሲናገር ሰው ይስቃል፣ ብዙም ክፉ አልወሰደውም። ሲሲ ስራ አስፈጻሚ ምናምን ከወንቁ በኋላ ነው እንደች ሰውዬ አይነት ነገር የተፈጠረ ነው። መጀመሪያ ቀልድ ቀልድ ስለሚመስለው ሰው ብዙ አይቀየመኝም ነበር። እኔ ደግሞ መደበቅ ጀመርኩኝ። ድሮ አላፍርም እናገራለሁ ዝም ብዬ ሩዋንዳ እያለን በጣም ጩጭ ነበርኩ። አንዲት ፈረንሳይ ሴት ትወደኛለች ምላለች ስለሆንኩ ማለት ነው እና ወደ ፈረንሳይ ይዤ ልጥፋት እለኛለች እና ለቀስኩ። እንዴት ብትንቀኝ ነው እኔ ንጉስ መሆን። ሰውዬ አንደኛ ቃሉን የሚያከብር መሪ መሆኑን የሚታወቀው ምን ያክል መስዋዕትነት ከፍሎ ምን ያክል ስትራቴጂክ በሆነ መንገድ ተጉዞ ዛሬ ለደረሰበት ደረጃ እንደደረሰ ስታዩ ይሄ ሰውዬ የሚናገረውን ነገር እንደሚያደርግ ከመቶ ፐርሰንት በላይ ማረጋገጥ ይቻላል እ በአጠቃላይ በ2015 ዓመተ ምህረት ላይ ተቀምጠን እናሳካቸዋለን ብሎ ነግሮን የነበሩት ነገሮች አብቹ ተሳክተው በእርግጠኝነት ሆነው የተመለከትንበት አመት ላይ እንገኛለን። 2018 ዓመተ ምህረት ከተስፋ ብርሃን ወደሚጨበጥ ብርሃን እንሸጋግራለን ብሎ ነበር ተሸጋግረን አይተናል። ይሰራሉ፣ ይከናወናሉ፣ ይደረጋሉ ያላቸው ጉዳዮች በሙሉ እየተሰሩ ከተማ እየተቀየረ ከከተማ ልማት አልፎ ከኮሪደር ልማት አልፎ የገጠር ኮሪደር ተጀምሮ በዛ ልክ ምን ያክል የገጠሩን ሕዝብ እንኳን ኑሮ ለመለወጥ እየሰራ ያለ መሪ ዛሬ በጣም አስደሳች ቀን ነው። ለኔ እና ከኔ ጋር አሉ ወንድሞቼ። ያው እንደሚታወቀው በሀገር ደረጃ ብልጽግናን ማረጋገጥ አለብን ስንል በሃውስሆልድ ሌቭል እያንዳንዱ ዜጋ ከነበረበት የኑሮ ዜ ወደ ተሻለ ደረጃ ማደግ አለበት ማለት ነው። የኛ የብልጽግና ትርክት እያንዳንዱን ዜጋ እያንዳንዱን ቤተሰብ እያንዳንዱን መንደር ካልነካ የተሟላ ሊሆን አይችልም። የተሟላ የሚሆነው በገጠርም በከተማም በከፍተኛ የኑሮ ደረጃ ያሉትንም እጃጠሮቹንም የሚያቀራርብና ወደ መካከለኛ የሚያመጣ መሆን አለበት። በከተማ የከተማ ኮሪደር ብለን ላለፉት አራት አምስት ዓመታት የእጃጠር ሰዎች ቤት እያፈረስን መንደሮች እንደቀየርን ይታወቃል። ለምሳሌ እኛ አዋሪ አካባቢ በጣም በጣም ዝቅተኛ የሚባል የአኗኗር ዜን የሚኖሩ ዜጎቻችንን አካባቢውን ለመቀየር ቤት ገንብተን ለመስጠት ሞክረናል እና ያ ልምምድ በግል ሀብት ያላቸው ሰዎች፣ ጉልበት ያላቸው ወጣቶች፣ መርዳት የሚፈልጉ ሰዎች ታክለውበት በከተሞች አካባቢ በመቶ ሺዎች የሚቆጠሩ ቤቶች ተሰርተዋል። አዲስ አበባ ብቻ በጣም በርካታ ቤቶች ፈርሶ ተገንብተዋል፣ ጠግነዋል። ያ በከተማ ላይ የሰራ ነው። ስራ ወደ ገጠር ካላመጣ ነው በቀር በከተማ ብቻ ሰርተን ብልጽግናን ልናረጋግጥ አንችልም። አብዛኛው የኢትዮጵያ ማህበረሰብ አሁንም ገጠር ውስጥ ስለሚኖር ገጠሩ መቀየር ያስፈልጋል። እና የተሻገረ ገጠር ከነበረ ከነበረ የኑሮ ዘዬ ከፍ ያለ ገጠር መፍጠር አለብን የሚል ትልም የነበረን ለዚያ ዘንድሮ በማዕከላዊ ኢትዮጵያ አምስቱም ዞኖች ስራ ተጀምሯል፣ በሀላባ በከምባታ። በስልጤ በሃዲያ እና በጉራጌ ዞን ይሄ በ2018 ስንደርስ ያለው ማለት ነው አሁን ይህን ደርሰን አረጋግጥን እዛው ቀን ላይ ሆኖ ከአምስት ዓመት በኋላ ደግሞ በ2023 ዓመተ ምህረት ደግሞ እንዲህ እናሳካለን ብሎ ነበር 2023 ከሌላ አምስት ዓመት በኋላ በአፍሪካ ውስጥ እንደ ኢትዮጵያ ነው ማረስ እንደ ኢትዮጵያ ነው ግሪን ሌጋሲ እንደ ኢትዮጵያኑ አርባናይዜሽን ይባላል። አመንክም አላመንክም የዛሬ አምስት ዓመት አዲስ አበባ በአፍሪካ ውስጥ እጅግ ውብ ከሚባሉ ከተሞች አንዱ ይሆናል። በጣም ብዙ ዶቶች አሉ፣ ያልተያያዙ ትላልቅ ዶቶች አሉ አዲስ አበባ ውስጥ። ስላልተያያዙ ሰው ወስዶ ካልነገረ በስተቀር አይገባህም፣ አስጎብኝ ይፈልጋል። ከአምስት ዓመት በኋላ ስናገናኛቸው እነዛን ዶቶች ማንም ሰው እየነዳ አያቸዋል። አሁንም በ2015 ዓመተ ምህረት ላይ ቆመው 2018 ዓመተ ምህረት ይሄን ይሄን ይሄን እናሳካለን ብሎ ካለው ነገር አንድ ነገር ጠብ ሳይል ማሳካት የቻለ መሪ ነው አብቹ ማለት አሁንም የዛሬ የዛሬ አምስት ዓመት በ2023 ዓመተ ምህረት እናሳካቸዋለን በግብርና ዘርፍ በኢምፖርት ኤክስፖርት በኢትዮጵያ ታምረት በምግብ ሉዓላዊነት በነዳጅ በማዳበሪያ ፋብሪካ በተለያዩ ነገሮች የተጀመሩ ታላላቅ ግራንድ ፕሮጀክቶች አልቀው አዲስ አበባ ከአፍሪካ ካሉ ምርጥ ከተሞች አንዷ ሆና በ2023 ዓ.ም ተመረጥ እንደምንደርስ እኔም በእርግጠኝነት አስመሬ ልነግራቸው ፈልጋለሁ። ይህንን ጠላት አይፈልገውም። ይህንን እምነት ህዝቡ እንደዚህ እምነት እንዲኖረው አብይ የሚናገረውን ነገር አብቹ የሚያወራውን ነገር ህዝብ እውነት ነው ብሎ እንዲቀበሉ አይፈልጉም። ስለማይፈልጉ አብይ የበላውን አብይ የለበሰውን አብይ የሰራውን ይሄ